ዋግምት ህክምና በፕላስቲክ መልክ የተዘጋጀች ጠርሙዝ ነገር አለች። በዚች በጠርሙዝ ና፣ በድሮ ጥንታውያን ቻይናዎች ደግሞ በሸክላ በሸክላ ና፣ በቀንድ ከብት በቀርካ እየሰሩት ይገኝ ነበር። ይህንን ህክምና ደግሞ ዛሬ በማይካ ፕላስቲክ መሰል የሆነ ተሰርቶ ሰውነታችን ውጥር እያደረገ ቆዳ ላይ እየወጠረ ከሙሉ አካላታችን ቆሻሻውን ደም ያስወጣል ማለት ነው። ይህን ቆሻሻ ደም አረቦች፣ ቻይናውያን፣ እና ኢትዮጵያውያን የጥንት ህንዶችም ጭምር ይጠቀሙት ነበር፣ ይህን ዋግምት ማለት ነው። ይህ ዋግምት ስንጠቀም እጅግ ብዙ የጤና በረከቶች አሉት። ለወገብ ህመም፣ ለመርሳት ችግር፣ ለማይግሪን፣ ለሀይድ መዛባት እንዲሁም ለብዙ አይነት ጥቅሞች አሉት። በዘመናዊ ሳይንስ ላይ አሁን ስለ ዋግምት ከተገለጹት 80 ፐርሰንት በላይ ወይ ከ80 በላይ በሽታዎች ላይ ከ80 በላይ በሽታዎች ለሚሆኑ ከ80 በላይ ለሚሆኑ በሽታዎች ዋግምትን መድሃኒት ተደርጓል። በጣም ብዙ ለውጥ እያገኘ የነበት እንገኛለን። ዋግምት እጅግ በጣም ፍትሕን የሆነ የህክምና ጥበብ ነው። በጣም እስቲል ለደም ካንሰር፣ ለመርሳት ችግር፣ ለሐሞት፣ ለኩላሊት ኢንፌክሽን ላይ የሚደረጉ ፓርቶች አሉት። ዋግምት እንዴት ይታያል? እንዴት ይታወቃል? በምንድን ነው ሊጠራ የሚችለው? ማን ነው ዋግምት መደረግ አለበት? ማን ነው ዋግምት መደረግ የሌለበት የሚባሉ አሁን አሁን ኤዥያ ሀገር ላይ ዋግምት ቻርት አለው የራሱ የሆነ ቻርት በጣት አካባቢ፣ በእጃችን አካባቢ የሚታዩ ቻርቶች አሉት። በእነዛ ቻርቶች አማካኝነት የቱ ጋር እንዳለ የረጋው ደም የቆይ ቆሻሻው ደም የቱ ጋር እንዳለ ይታወቃል። ለምሳሌ ጀርባ አካባቢ ሊሆን ይችላል፣ መገጣጠሚያ ሊሆን ይችላል፣ እግር ውስጥ ሊሆን ይችላል፣ መሀል ጭንቅላት ላይ ሊሆን ይችላል እና ብክ ቆሻሻው ደም ያለበት ቦታ ላይ በሀንድ ቻርቱ ላይ ቻርቱ ላይ እየታየ ለምሳሌ ሳይነስ ያለው ሰው ከሆነ ጣቶች አሉት የተለያዩ ፓርቶች እነዛ ቻርቱ ሲታይ ቆሻሻው ደም ያለበት ቦታ ላይ ይነዝራል ያቺ የነዘረችው ፓርት ላይ ዋግምቱ ይደረጋል ማለት ነው። ብዙ ጥቅሞች አሉት እና ይህን ዋግምት ሲደረግ ለምሳሌ ይሄ ጉልበት አካባቢ ላይ ያሉ በጣም ብዙ ሰዎች ችግር ነው። እኛ ጋር አሁን ስናከምበት በብዛት የሚመጡ ሰዎች አሉ። ይሄ መገጣጠሚያቸው አካባቢ ላይ ይሄ ታችኛው መገጣጠሚያቸውና ይሄ የወገብ አካባቢያቸውን ላይ ትሪት ያደርጋል ዋግምት በብርድ አማካኝነት የመጣውን ዋግምትን ከተደረጉ በኋላ ብዙ ጥንቃቄ የምናደርጋቸው ነገራቶች አሉ። ሰዎች ዋግምት ይደረጋሉ፣ ግን ከዋግምቱ በኋላ ሁልጊዜ ሁልጊዜ ዋግምትን እየታገሙ እየታገሙ ዋግምትን እየታከሙ ለውጥ አያመጡም። የማያመጡበት ምክንያት ጥንቃቄ ስለማያደርጉ ነው። ያ ለምሳሌ ግንኙነት ማድረግ አይቻልም። ከዋግምት ከተደረገ በኋላ ለተወሰነ ከአንድ ከአምስት ቀን በኋላ ቢሆን ሞራ የተመረጠ ይሆናል። ግን የሚለው ሳይንስ ውስጥ ከ15 እስከ አስራ አምስት ቀን ድረስ ባይደረግ የተመረጠ ይሆናል። አቮካዶ ፕሮቲነት ያላቸው ምግቦችም ባይወሰድ ይመረጣል። በቀዝቃዛ ውሃ ሙሉ ለሙሉ ቀዝቃዛ ውሃ ሙሉ ለሙሉ መንካት አይቻልም። የፍሪጅ ውስጥ ያሉ ምግቦችም ልክ እንደዛው የእንስሳት ተዋጽኦ ሆኖ ሙሉ ለሙሉ መጠቀም አይቻልም። ዋገምት ከተጠቀምን በኋላ እነዚህ ነገሮች ጥንቃቄ ይሆን ካደረግን ለየትኛውም አይነት በሽታ መድኃኒት መፍትሄ ሆኖ ይገኛል። ዋገምት ነቢያችን ሰለላሁ ዐለይሂ ወሰለም ስለ ዋገምት ሲናገሩ ነቢያችን ስለ ስለም ስለ ሲህር ስለ ጂን ስለ አይንናስ መፍትሄ ካሏቸው መካከል ውስጥ ላይ አንደኛው ዋግምት ነው። ሁለተኛው ማር ከይ ደግሞ ይሄ በእሳት ጣጣቴ የሚባለው ነው። ከይ ጣጣቴ ተከልክሏል። እሱ በሸሪያችን የተጠላ ነገር ነው። እሱ ተከልክሎ ዋግምት ግን እንዳለ ነው ያለው። ዋግምት ብዙም ጊዜ እንዲሁም የማይናገሩ የማይለፈልፍ የማይጮህ የሆነውን ጂኒ ዋግምት ሲደረግ ይጮሃል ጅኒ 85 ፐርሰንቱ አይለፈለፍም። በጣም ደካማ የሚባለው ጅን ነው የሚለፈለፈው። ይሄ ደካማ የሚባለው ጂን ዋግምት ሲደረግ የባሰ ነው የሚደክመው። ጠንካራ የሚባሉ ጅኒዎችም ዋግምት ሲደረግ ደማቸው ላይ ዋግምት ሲደረግ የቆሻሻው ደም ስለሚያወጣው ንጹህ ይሆናል ማለት ነው። ከዛ ጅኒው በቀላሉ መወገድ ይችላል። ኢትዮጵያ ውስጥ ላይ ዋግምት ሕክምና በጣም የተለመደ ነው። እንዲሁም ድሮ በክፍለ ሀገር አካባቢ ላይ በቀንድ ከብት፣ በምላጭ፣ በብርጭቆ በሁለት አይነት መልክ፣ ድሮ በምላጭ ይስቡትና በምላጭ ይወጉት ነበራ። ያ ግን የራሱ የሆነ ሳይድ ፌክት አለው። የአሁኑ ግን የራሱ የሆነ ፕላስቲክ ስላለው የተጠና ስለሆነ ሳይድ ፌክት የለውም። አሁን ድሮም ኢትዮጵያ ላይ አለ አሁንም አለ። እንዲሁም ከድሮ የተሻለ አሁን በዘመናዊ መልክ መጣ እንጂ ዋግምት ዱሮ ጀምሮ ያለ ነው። ዋግምት ሕክምና ሰዎች የሚፈሩበት አንግል እኔ ሊገባኝ አይችልም። የሚያስፈራ ነገር አደ የለውም። ዋግምት የተሻለ እንዲሁም መፍትሄ ከሚሰጡ ሰው ሰርጀሪ እየተደረገ መለስተኛ እችን ግን ትንሿን ሕክምና ለምልክት ጠባሳ አይፈጥርበትም ቦታው የተደረገበት ተደረገበት ለተወሰነ ቀን ብቻ ነው የሚቆየው። በጣም በኃይለኛ ህመምታሙ ወዳው መፍትሄ የሚያገኝበት ነው። ሊያስፈራ አይችልም።